ሰላም ጤና ፍቅር በያላችሁበት ይረሳቸው። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥራሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን እስከ ፍጻሜው አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በሁለቱም አውደ ውጊያዎች ድል መቀዳጀቱን እዙ ገለጸ። የምርኮኛው የብርሃኑ ጁላ ሰራዊት ከሽመልስ አብዲሳ ልዩ ኃይልና ከአማራ ሆዳደር ሚኒሻና የብልጽግና አሽከሮች ጋር በመሆን የኦሮሞማውን ጸረ አማራ አሰላለፍ የሙጥኝ በማለት አሁንም በምድር ሜካናይዝድ ጦር በሰማይ በድሮን በአማራ ሕዝብ ላይ ያልተሰራ፣ ያልተፈጸመ፣ ያልተሞከረ ነገር የለም። ሆኖም ግን ከጊዜ ጊዜ ጊዜ በሁለንተናዊ ዘርፍ አሰላለፉን ያፈረጠመው የፋኖ ኃይል ወይንክች ብሎ የወንበዴውን የማፊያ ቡድን በሁሉም የአውደ ውጊያ ግንባር ከፍተኛ ፍልሚያ በማድረግ ድልን እየተጎናጸፈ ይገኛል። በትናንትናው ዕለትም የአገዛዞ ጥምር ኃይል ሰፍሮ ካለበት ስለ አማራ ሁሉን አቀፍ ጄኖሳይድ ከሚዶለትበት ከተማ ከቋራ ደለጎ፣ ከአለፋ ሻውራና አጸደ ማርያም በልዩ ኦፕሬሽን የፋኖ ሰራዊት በተመሳሳይ በሌሊት ወደ ሁሉም ከተሞች በመግባትና በመጠጋት ተኩስ በመፍጠር ወደ ሞት ቀጠና ስቦ በማስገባት አናብስቶ ቹ የመይሳው ካሳ ሁለተኛ ኮር ቋራ ኦሜርላ ክፍለ ጦር በአርበኛ በሊሆን እየተመራና የጎንደር ጠቅላይ ግዛት እዝ የፋኖ ሰራዊት በአርበኛ ከንዶ እየተመራ ግራና ቀኝ በመጣመር በደለጎ ከተማ የመሸገውን የጠላት ኃይል ሙሉ ቀኑን ክፉኛ ሲያበራዩ ትሏል ነው የተባለው። ከፍተኛ ቁጥር ያለውን ኃይል ሙትና ቁስለኛ በማድረግ ድል መጎናጸፋቸው እየተቻለ ሲሆን፣ ይህ በእንዲህ እንዳለ በከፍተኛ ጦር የጦር ጠበብቶች በሚመራው በዚህ አውደውጊያ በተመሳሳይ ሁኔታ በአለፋ ወረዳ ሻውራ ከተማና አጸደ ማርያም ከተማ ነበልባሉ ቹ የመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦርን በማሰማራት እና በአርበኛ ገብረ ማርያም በየነ ሁለቱም ከተሞች ግራና ቀኝ ክንፍ አጣምሮ በአንደኛው በኩል አርበኛ ጌጤና አርበኛ ሙሉቀንን በማጣምር በማጣመር በሁለተኛው አሰላለፍ አርበኛ አበጀንና አርበኛ መኳንንትን በአንድ በማስተሳሰር በሁለቱም የውጊያ ቀጠና ሁሉም የክፍለ ጦሩ አመራሮች የተሰጣቸውን የአውደ ውጊያ ላይ ጥበብ በመጠቀም የአገዛዙን ግብስብስ የጭራቅ ስብስብም እያዟዟሩ ሲያበራዩ ውለዋል። በመጨረሻም በሁለት ቀጠና የወጣውን የአረመኔውን ስርዓት አስፈጻሚ ጥምር ኃይል መግቢያ መውጫ በማሳጣት ወደ አንድ ቀጠና በመሰባሰብ ከበባ ውስጥ ማስገባት ተችሏል። በዚህም አውደውጊያ የአገዛዙ ኃይል ከፍተኛ ቁጥር ያለው ኃይሉን ሙትና ቁስለኛን በማድረግ አስተናግዷል። በሁሉም አውደውጊያ የታዩ ክስተቶች ሲኖሩ የአገዛዙ ጦር አዋጊዎች ሰራዊቱን ካለፍላጎቱ በድንጋይና በዱላ ድብደባ እያዋጉ ያለ ውድ በገድ ወደ ሞት እየማገዱት መሆኑን ኃይል ሲሞትባቸውና ሲቆስልባቸው በየቤቱ የአርሶ አደሩን አልባሳት እየገፈፉና እየቀሙ እንደሚጠቀሙ ማረጋገጥ ችሏል ችለናልም። በደለጎ ቋራ ኦሜርላ ክፍለ ጦርና በጎንደር ጠቅላይ ግዛት የፋኖ ሰራዊት ጥምር የተገኘ ድልም ከ60 በላይ ሙትና ቁስለኛ ደግሞ ከ48 በላይ ነው። አሁንም የአገዛዙ ጥምር ኃይል በዚሁ ቦታ ከበባ ውስጥ ይገኛል ተብሏል። በአጸደ ማርያም ቀጠና በአድዋ ክፍለ ጦር የተመዘገበ ድል ሶስት ጊዜም በአምቡላንስ ሙትና ቁስለኛ አመላልሷል። እንዲሁም የውጊያውን ቀጠና ሙሉ በሙሉ ማስለቀቅ ተችሏል። በሻውራ ከተማ ቀጠና በአድዋ ክፍለ ጦር በኩል የተገኘ ድልም ከሁለት ጊዜ በላይ በኦራል እየሸፈነ ሙትና ቁስለኛ አንስቷልም። በሁሉም አውደ ውጊያ ሁለተኛ ቀኑን እንደቀጠለ ይገኛል ሲል አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መረጃውን አጋርቶናልም። ኢትዮጵያ ውስጥ የሰው ልጅ ነፍስ እጅግ ረክሷል፣ ሲሉ ዶክተር አረጋ አባተ ገለጹ። ዶክተር አረጋ አባተ በአርሲ ዞን በተደጋጋሚ ስለሚደረገው የኦርቶዶክሳውያንን ግድያ በተመለከተ ጠንከር ያለ ሀሳብ ሰጥተዋል። በተለይም ደግሞ ላለፉት ሰባት ዓመታት የሰው ልጅ ሞት ከቁም ነገር የማይቆጥረው ይህ ገዳይ ስርዓት ብቻ ሳይሆን ሕዝቡም የሃይማኖት አባቶችና ተቋሞቻቸውም ጭምር ናቸው ብለዋል ዶክተር አረጋ ከበደ። ከምንም በላይ ደግሞ የኦርቶዶክሳውያን ነፍስ በዚህ ዘመን ያለበትን ሁኔታ ለተመለከተ ነገሩ ለማሰብም የሚያስቸግር ነው። ድምፃውያንን በተመለከተ ግድያውና ጭፍጨፋው የተፈጸመበት ቦታ ክልልና አካባቢ ከግምት ውስጥ ሳይገባ ጸጥ ይባላል። እንዲያውም በላይ በላዩ ይደጋግሙታል። ከሟች ወገንም የሚያጉረመርም የለም። ልብ በሉ ኦርቶዶክሳውያን፣ አማራ ክልልም ኦሮሚያ ክልልም ቢገደሉ የህዝቡም ስሜት፣ የመንግስት ምላሽ ተመሳሳይ ነው፤ በጸጥታ ማለፍ። እርግጥ ነው በኦሮሚያ ክልል ያለው ኦርቶዶክሳውያንን ማጽዳት በተለየ የአርሲው ጭፍጨፋ ወደር የሚገኝለት አይደለም ነው ያሉት ዶክተር አረጋ። እርግጥ ነው ሙስሊምም ቢሆን ኦሮሚያ ክልል ቢገደል የተለየ ትኩረት አይ ሰጠውም ልዩነቱ ግን በስልትና በእቅድ የሚደረግ የሙስሊም ግድያ አልሰማንም። እንዲያውም ሙስሊሙ አማራ ክልል አንድ ግድያ እንኳን ቢኖር የሚያደርገው ጩኸት ተሰሚነት ስላለው ነገሮችን ማስተካከል ሲቻል አይተናል። ጭቆናን ለሚቃወሙ ሙስሊሞች አድናቆት አለኝ። እኔ የምናደደው ከፍየሏን በላይ የሆነውን አማራ ክልል ለሚደረግ ነገር ያለውን የውሃቢያ ካቅም በላይ የሆነ ጩኸታቸውን እንጂ ግድያና በደልን መቃወማቸው ላይ አንዳችም ተቃውሞ የለኝም። የምወቅሳቸው ሌላው ክልል የሚደረገውን የሙስሊምም ሆነ የኦርቶዶክሳውያን ግድያ ልክ እንደ አማራ ክልሉ አጀንዳ ባለማድረጋቸው ነው። ይህን ነው ሴራና ለሰው ነፍስ ከመጨነቅ የሚያደርጉት አይደለም የሚያስብለው። ዶክተር አረጋ አክለውም ማንኛውንም ግድያን ያለ ሃይማኖት ልዩነት መቃወም አለብንም። ሙስሊም ይሆን ክርስቲያን ወይም እምነት የለይ ሰው በመሆኑ ብቻ የሰዎችን ግድያ ሰዎች መቃወም አለባቸው። ይህ ሰውነት ይባላል። ከዚያ ውጭ ያለው ጨዋታ መተላለቅን የሚወልድና እኩይም ነው ብለዋል። ይህን ሁሉ የምለው በኦሮሚያ ያለው ማቆሚያ የሌለው የኦርቶዶክሳውያን ግድያ አጋጣሚ ሳይሆን ሲስተማቲክና በእቅድ የሚደረግ መሆኑን ለማሳየት ነው። ገዳዩ ቢቀያየርም ወይም አንዱ በአንዱ ቢያሳብብም ለተገዳዮች ግን ለውጥ የለውም። ለተገዳይ ሸኔ ቢገድለው የኦሮሚያ ልዩ ኃይል ቢገድለው ምን ልዩነት አለው? አሁን የተያዘው ያለይሉንታ የሚደረግ የዕለት ከዕለት ጭፍጨፋ ነው። በአጭሩ አሁን ኦርቶዶክሳውያን ያለንበት ዘመን ዘመነ አጸባ፣ ዘመነ ሰማዕታት፣ ዘመነ መከራ ነው። ጸሎታችን መሆን ያለበት ዘመኑን እንዲያሳጥረው፣ በሌላ በኩል ደግሞ የሰማዕታቱን መከራ ማሰቡን እንኳን እንዳንዘ ዘነጋው ነው። መከራውን በልምምጥ የሚሆን በህግ ማስቆም የማይቻል መሆኑን አይተናል። የሰማዕታቱም ደም ወደ ፈጣሪ ደርሶ መከራውን ያሳጥረው ዘንድ እንጸልይ ሲል አጠቃለዋል ዶክተር አረጋ አባተ። የአማራ ፋኖ ብሔራዊ ኃይል ቢዛሞ ዕዝ እስካሁን ያልጠፋ ነው ከፈጣሪ በታች በብርቱ ክንዳችን ነው ሲል በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። ቢዛሞ ዕዝ በመግለጫው የህዝብን ሞት ለፖለቲካ ፍጆታ በማዋልና አጀንዳ በመፍጠር ሽንፈቱንና ውድቀቱን ለመሸፈን የሚንፈራገጠው ብልጽግና አማራንና የአማራ የሆነን በሙሉ ከምድረ ገጽ ለማጥፋት ሁሉንም አይነት ጦርነቶች ሲያደርግ ቆይቷል፣ እያደረገም ይገኛል ብለዋል። ለእድሜ ማራዘሚያ የሆነው ዘንድ የጦርነት ስልቱን እየቀያየረ አማራን መጨፍጨፉን ቀጥሎበታል። አሁን ደግሞ ህዝብና ህዝብን ለማጫረስ ከሰሞኑ በምዕራብ ሸዋ ዞን ኖኖ ወረዳ በራሳቸው ኮሬኔ ገኛ በፈጸሙት ጥቃት የራሳቸውን ህዝብ ጨፍጭፈው ባኖ ጨፈጨፋችሁ በማለት የአማራን ህዝብ ለማስጨፍጨፍ የኖኖ ወረዳ አስተዳደር ከበላይ አለቆቹ የተሰጠውን በኦሮሚያ ክልል ውስጥ የሚኖሩ የአማራ ህዝቦችን የመጨፍጨፍ ፕሮጀክት ለማስፈጸም የኦሮሞማውን ማህበረሰብ ተነሱ፣ ትጥቅ መንግስት ያሟላላችኋል፣ እናንተ መነሳት ብቻ ነው የሚጠበቅባቸው፣ ፈቃድ የሚሰጣችኋል እያለ ቅስቀሳ እያደረገ ይገኛልን የምዕራብ ሸዋ ዞን ኖኖ ወረዳ ዳሪ አቶ ወንድ አፍራሽ ሎሊሳ የኦሮሞማውን ማህበረሰብ ሰብስቦ እንዲህ ሲል ነበር አማራ ላይ የሞት አዋጅ አወጀው አልፎ አዋጁ የአማራ ጽንፈኛ አርሶ ሊበላ እንጂ የመጣው ማን ታገልልን አለው እኛ ላይ ተቀምጦ ሊታገል አይችልም እንዲህ አይነት ታሪክ ከኛ ጋር የላቸውም እኛንን ታግለን በሀገራችን እንዲኖሩ ያደረግናቸው እኛ ኦሮሞማዎች ነን እንጂ ሌላ ብሔር አይደለንም ሁሉም ሰው ማወቅ አለበት እኛ ራሳችንን እንችላለን ስለሆነም እኛ ውስጥ አጥቆ የሚንቀሳቀስ የህዝባችን ጠላት ጽንፈኞችን እናጠፋቸዋል ቷለን እራሳችንንም እናስከብራለን። ለነሱ ያለንን ጥላቻ በመጥላት ብቻ ሳይሆን ገለን እናሳያቸዋለን። አሁን የያዛችሁት ሽመል በሙሉ በቅርብ ጊዜ በክላሽ ይቀየራል። አንድነትና ቁርጠኝነት እንጂ ያጣነው መንግስታችን ማህበረሰባችንን ማስታጠቅ አይከብደውም። ገንዘብ ያላችሁ በሙሉ መሳሪያ ግዙ። ከገበሬ መግዣና ከመነገጃ የሚተርፍ ብር ያለው በሙሉ ክላሽ ግዛ። እንደ ድሮ መሳሪያውን ከየት ገዛኸው፣ ለምን ገዛኸው ብሎ የሚጠይቅ አካል አይኖርም። ግዙና ከፖሊሶቻችን ጋር ተቀናጁና ጨፍጭፏቸው። እዚህ ቀበሌ ያላቸው አባቶች መሳሪያ መግዣ የሌላቸውን ወጣቶች አግዟቸው መሳሪያ ይግዙ ብሎም ነበርም። እንዲሁም መስከረም ወር 2018 ዓ ም ምስራቅ ወለጋ ዞን አርጆ ጉደቱ ላይ ከመኪና ጋር በረዳትነት የሚሰራ አንድ አማራ ተወላጅ አግኝተው የከተማው ሰው በሙሉ በነቂስ ወጥቶ ተመልከቱ ፋኖን ይዘነው ነው በማለት በአሰቃቂ እና ዘግናኝ ሁኔታ አርደውታል። ይህ አይነት ዘግናኝ ድርጊትና ሌላ የጭፍጨፋ ቅስቀሳ እየተደረገብንም የአፋ ባሃ ቢዛሞ ዕዝ ክፍለ ጦሮች በተቆጣጠሩበት ቀጠና ዘር ቀለም ሳይለ ዩ ሰው በሰውነቱ ተከባብሮ በሰላም ወጥቶ በሰላም እንዲገባ ሀብት ንብረቱ ተጠብቆለት እየኖረ ነው። አፋብሃ ደቡብ አማራ ቀጠና አሳምነው እዝ ኦሮሚያ ክልል ውስጥ ዘልቆ ገብቶ ኦፕሬሽን ሲሰራ ጠላት ላይ ያነጣጠረ እንጂ ኦሮሞ ማህበረሰብ ላይ አይደለም። ምክንያቱም ፋኖ በጠላትነት የፈረጀው ህዝብ የለም። ለዚህ ደግሞ የኦሮሞ ማህበረሰብ ህያው ምስክር ነው። ስለዚህ ያለውን ወቅታዊ ሁኔታ ታዛቢ በማድረግ አፋብሃ ቢዛሞ እዝ የሚከተሉትን መልእክቶች አስተላልፏል። በኦሮሚያ ክልል የምትኖሩ መላው የአማራ ህዝብ ሽመልስ አብዲሳ ና ግብረ አበሮቹ የሞት አዋጁን ዳግም በከፋ ሁኔታ እያወጀብህ ነው እና ራስን የመከላከል ተፈጥሮዊ መብትን ተጠቀም። ራስን ለመከላከል ዝግጁ ሁንም። የኦሮሞ ማህበረሰብ ጨፍጫፊዎቹ አብይ አህመድ ና ሽመልስ አብዲሳ የሚነዙባቸው የሐሰት ትርግ ላለፉት ሰባት ዓመታት ምን እንደደረሰባችሁና ምን እንዳተረፋቸው ራሳቸው ያው ምስክር ናቸው። ከአማራው ወገንህ ጋር አጣሉ፣ የእውነግ ደጋፊ ነህ እያሉ ገደሉ፣ የነበረህን አሳጡ፣ አብረውህ ለዘመናት ከኖሩት ብሔር ብሔረሰቦች ጋር ደም አቃቡ በስምህ ያካሄዱበህ ስለዚህም፣ ይህን ከግምት ውስጥ በማስገባት በሀሰት በሚሰጥህ አጀንዳ ተሳስተ አላስፈላጊ ስህተት እንዳትገባ በጥብቅ እናሳስባለንም። ብልጽግና መውደቁን ያረጋገጠ የጨፍጫፊዎችና ዘራፊዎች ስብስብ ነው። ነገር ግን ትንሽ የመዝረፊያ ጊዜ ባገኝ እያለ በየጊዜው አጀንዳ መፍጠር ልማዱ ነውና አሁንም ሕዝብን ከሕዝብ ለማጨረስ የእልቂት ቅስቀሳ እያደረገ ስለሆነ አጥብቀህ እንድትቃወመው ጥሪ እናቀርባለንም። በመላው ዓለም ያላችሁ የአማራ ፋኖ ደጋፊዎች አሁን ላይ የአማራ ሕዝብ ከምንጊዜውም በላይ አስከፊ ሁኔታ ላይ ነው ያለ ምክንያቱም የመጨረሻው የሽንፈት በትሩን ነው እያሳረፈ ያለው። ይህም ማሳያው ሰሞኑን በአማራ ሴቶች ላይ የፈጸመው የጡት መቁረጥ፣ ባህር ዳር ዙሪያ ውሃ የሚቀዱ ሕጻናት ላይ ያደረሰው የድሮን ጥቃት፣ መተማ ላይ በገበያ ላይ የፈጸመው የድሮን ጥቃት፣ እንዲሁም በመኖሪያ ቤቶችና በህዝባችን አዝመራ ላይ በዘፈቀደ የሚደርሰው የከባድ መሳሪያ ድብደባ ለሽንፈት በትሩ ማሳያዎች ናቸው። ስለዚህ በውጭ ያላችሁ ወገኖቻችን የዲፕሎማሲውን ስራ በተጠናከረ ሁኔታ በመስራት የጨፍጫፊውን አገዛዝ እድሜ የማሳጠር ኃላፊነታችሁን እንድትወ ወጡ ስንል ጥሪያችንን እናስተላልፋለን፣ በማለት ቢዛሞ ዕዝ ጥሪውን አቅርበዋል። በእነ የተከበሩ ዮሐንስ ቧያሌው መዝገብ 16 ሰዎች ላይ አንድ ሰው ህዳር 12 ከመጋረጃ በስተጀርባ ሆኖ ሊመሰክር ነው። የተከሳሾች ጠበቆችም የመሰከር ሂደቱን በመቃወም ጉዳዩን በይግባኝ እስከሰበር ሰሚ ችሎት ወስደውትም ነበር ተብሏል። በእነ የተከበሩ ዮሐንስ ቧያሌው መዝገብ 16 ሰዎች ላይ አንድ ሰው ህዳር 12ን 2018 ዓ ም በፌዴራል ከፍተኛ ፍርድ ቤት ከመጋረጃ በስተጀርባ ሆኖ እንዲመሰክር በሚል ቀጠሮ ተይዞለታል። አማራነታችን እንደ ወንጀል ተቆጥሮ ለአፈና፣ ለእገታ፣ ለስወራ በመጨረሻም ለእስር ተዳርገናል የሚሉት የፖለቲካና የህሊና እስረኞቹ ምንም እንኳን የፈጠራና የማንነት ሽልማት ቢሆንም ከ15 ዓመት እስከ ዕድሜ ልክና ሞት የሚያስቀጣ የሽብር ክስ የተመሰረተብን በመሆኑ መመስከር ያለበት ከመጋረጃ በስተጀርባ ተደብቆ ሳይሆን በግልጽ ችሎት ሊሆን ይገባል ሲሉ ሂደቱን ተቃውመውታል። ይታያል በሩቁ የሚል የፈጠራ ስም የተሰጠው ይህ አቃቤ ህግ ምስክር በመጀመሪያውና ተሻሻለ በተባለው የሽብር ክስ ስሙ አልተካተተም። አቃቤ ህግ አሉኝ ካላቸው 21 ምስክሮች መካከል አምስት የሚሆኑ የፌዴራል ፖሊስና የመከላከያ ሰራዊት አመራሮችንና አባላትን ካስመሰከረ እና ሂደቱ ከገመገመ በኋላ ክፍተቱን ለመሙላት ሲል አሰልጥኖ ያመጣው በመሆኑ ከመጋረጃ በስተጀርባ ተደብቆ ሊመሰክር አይገባም በማለት ተከራክረው ነበር። ሌሎች ለከሳሽ ወገኑ ያሏቸውን ተደጋጋሚ የችሎት ክፍተቶችን በማካተትም ፍርድ ቤቱ የኦህደድ ብልጽግና አገዛዝ የፖለቲካ ፍላጎት ማስፈጸሚያ እየሆነ ነው። በመሆኑም ይህ የፍትህ ሂደቱን የሚያዛባ አካሄድ እስካልታረመ ድረስ የሂደቱ አካል ሆነን ለመቀጠል ይቸግረናል በማለት ባለ 11 ነጥብ የአቋም መግለጫ ማውጣታቸውም ይታወሳል። የተከሳሾች ጠበቆችም ምንም እንኳን በመጨረሻ ውሳኔውን ለማስቀልበስ ባይችሉም ቢያንስ ለታሪክ ይሆናል በሚል የተደብቆ ምስክር ሂደትን በመቃወም እስከ ሰበር ሰሚ ችሎት ሄደው መድከማቸው ግልጽ ታውቋል። ጠቅላይም ሆነ ሰበር ሰሚ ችሎት የፌዴራሉ ከፍተኛ ፍርድ ቤት እንደወሰነው ለደህንነቱ ሲባል በመጋረጃ ተደብቆ ይመስክርባቸው በማለት በመወሰናቸው ነው ለኅዳር 12 ቀን 2018 ዓ ም ቀጠሮ የተያዘው። ይህ ቀጠሮ የተሰጠውም ተከሳሾች ጥቅምት 18 ቀን ቀን 2018 ዓመተ ምሕረት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት መቅረባቸውን ተከትሎ ነው። በእለቱም የቅሊንጦ ማረሚያ ቤት ኃላፊዎች በተለይም በፖለቲካና የህሊና እስረኞች ቤተሰቦችና ጠበቆች ላይ በፍተሻ ስም ማንነትንና ሰብአዊ ክብርን እየጣሱ ነው፣ በማንነት እየተሳደቡ ነው፣ የተከሳሾችንና የጠበቆችን ሰነድ እየነጠቁ ነው፣ ከጠበቆችና ከቤተሰቦች ጋር ግንኙነት እየከለከሉ ነው፣ እስረኛን ከመደብደብና ከማንገላታት አልፈው ህክምና ጭምር እየከለከሉ ነው በሚል ለቀረበ ክስ የግቢው ጥበቃና ደህንነት ኃላፊ መሆናቸውን የገለጹ ኢንስፔክተር ድሪባ ሰንበታ ቀርበው አብዛኛውን ክስ በማስተባበል ምላሽ ሰጥተዋል። ተከሳሾችና ጠበቆችም እድሉ ስለተሰጣቸው ደርሷል ያሉትን ግፍና በደል ሁሉን በዝርዝር አስረድተዋል። ችሎቱም ጉዳዩን መርምሮ ተገቢ ነው ያለውን ትዕዛዝ ለመስጠት በሚል ለጥቅምት 26 ቀን 2018 ዓ ም ቀጠሮ ስለመያዙ ለአውሎሶን አንድነት የደረሰው መረጃ አመልክቷልም።